ለሱ ስራ ለመስጠት ያቅማለኝ ያቀማልኝ እንዴ አረብ ሀገር ሆንኩ ማለት እሺ አንቺ ፍላጎትሽ ምንድን ነበረ እንዲሰራ የፈለግሽው ላይክ አሁን እሱ ያለ ስራን ያለው ወይንስ ለምን አዎ መምህር ነው ተብሏል አይ እየውልህ መጀመሪያውኑ እኔ ትምህርቱን እንዲማር ነበረ በትምህርቱ የሆነ ደረጃ ላይ እንዲደርስ ነበረ እኔ ሶቪየቱን እሱን ያስተማርኩት ማለት ነው እሺ ከዛ በኋላ የመምህር ደግሞስ እስከቤት ግራ ጋር አልሆነልኝም ምናምን ነገር እያለኝ ቆየ። በዛ መሀል እኔ የተወሰነ መላክ ጀመርኩ ለሱ እያስተማረ እንትን የሚልበት ማለት ነው የሚኖርበት ማለት ነው። ከዛ ው እስኪ ወደፊት የተወሰነ የሆነ ደረጃ ልትደርስ ትችላለህ እዛው ቀጥል አልኩት። እሱ ማስተማሩን ጥሎ የቀን ስራ ገባ። እኔ ደግሞ እንዴት ነው ከሱ ጋር እሱ የቀን ስራ እየሰራ ነው፣ የቤት ሰራተኛ ሆኜ፣ እንደዚህ ነው ህይወታችን የሚቀጥለው። እሺ እሺ፣ ይሄ ልጅ እኮ ታዲያ ምን አጠፋ? አሁን ለምን ወጣ? ማስተማርነቱ ለምን ወጣ? አስ አስ አዳምጪኝ። አሁን ማስተማር ማስተማሩን አቁሞ ደሞዙ ስላልተስተካከልለት ሊሆን ይችላል። ወደ ቀን ስራ ቀን ስራ መስራትም እኮ ያው ስራ ነው ስራ አላቆም የሚችለውን ነገር በዚህም በዛም ብሎ ፈጣሪ ሌላ ለውጥ እስከሚያመጣለት ድረስ ይሄ ልጅ አልተኛም፣ እየሞከረ ነው አደለ? በዛም በዚህም ስራ ተኝቶ። ይቅርታማ ሶል አነኛ ለስራ ክብር ይኑርሽ። እሱ የቀን ስራ እየሰራ እኔ ቤት የቤት ስራ እየሰራሁ እሱ ጋር አብሬ ልኑር ነው ወይ የሚባል አማርኛ አስተካክሉ። ጥሩ አለ ስራ ክቡር ነው። ሊስትሮም ሆኖ አንቺን ማስተዳደር ከቻለ ዋናው ፍቅር ነው። ስለዚህ ስራውን አክብረሽ አብረሹ መኖር ካልቻልሽ፣ ይሄ ልጅ የቀን ሰራተኛ ነውና ላገባው አልችልም እና ዶክተር ወይ ፓይለት እንዲያገባሽ ነው የምትፈልጊው። በፍቅር አታምንም። ስለዚህ ቅጽ አይው እሱንማ እኮ ብዬሽ እኮ ስንት ዓመት ሙሉ ዘጠኝ ዓመታችን እኮ ነው ከተገናኘን እንዴ። ለምን እናንተስ በእኔ ብቻ ትፈርዳላችሁ? እኔ እኮ ያመኛለሁ። ለምን አንቺ አንቺ ላይ ጫና ለማድረግ አለም። የቀን ይቀን ስራ እየሰራ አብሬው ልኖር አልችልም ስላልሽ ነው። ዋናው ፍቅር ነው። በጣም የሚገርምሽ ነው። በቃ አልፈልግም፣ እዚህ ጣጣ ውስጥ መግባት አልፈልግም። ዲጂ እኔ የተረዳሁት ቆይ ቆይ አዳምጠኝ። አይ ምል አሁን ምል ምን አለ መሰለህ፣ ዲጂ እንደዚህ አይነት ሴት አሁን ምን ልታረጋት ትችላለህ? ምን ልታረጋት ትችላለህ? እንደዚህ ልጅቷ ትመለስ። ነይ ተመለሽና፣ አው ተነጋገሩ። አንድ እና አታስቸኩሏት። አታውና አብዷት እናንተ ጋር አንድ ያዩት አሁን አይደለ በየለ ባባ። ምን አለ መሰለ እናንተ ጋር ያዩት ነገር እኮ በግልጽ እኮ በግልጽ እኮ እቺ ልጅ ላይክ ለፍቅር አይደለም በገንዘብ ነው። በቃ ገንዘብ ከሌለው አብሬው አልኖርም ምናምን ነገር አይነት ነገር ነው እሷ እያለች አለች እንጂ፣ ይሄ ልጅ ተከሰ ይሄ ጋማርኛው ይሄ እኮ በራሷ አፍ ማለት ነው ቀን ስራ እየሰራ ነው አለች። የሚችለውን እየሞከረ ነው አለ። ለእሷ ደግሞ ጎበዝ የስራ ሰው፣ የለውጥ ሰው ብትሆን አረብ ሀገር እየሰራች እንደዚህ አድርገን በቃ አንተ እንደዚህ ስራ ለምሳሌ ባጃጅ መግዛት የምትችልበትን አሁን ብትሞክር፣ አንዳንድ ነገሮችን እንደዚህ ሞክር ምናምን ብላ እገዛ ብታረግለት ምን ችግር አለ? አብራ አብራ በጣም የሚያሳዝነው እኮ የሚያሳዝነው ይሄ ልጅ እኮ እሷን ከማግባቱ በፊት እኮ ይሄ ልጅ ነጋዴ ነበርኩ። ምን አይነት የእሷን ጭቃ ሲያራግፍ ነው ይሄ ልጅ ችግር ላይ እየወደቀ የእሷን ቦቲ ሲያራግፍ ነው እኮ እምሷ እስኪደርስ ጭቃ የለበሰ ሴት ለማራገፍ ነው እሱ ችግር ውስጥ የገባው። ግን ቆይ ራስ ራስ አንድ ጊዜ አንድ ጊዜ አንድ ጊዜ አንድ ጊዜ አንድ ጊዜ አንድ ጊዜ ይቅርታ፣ ጋር ለልጅቱ አደለን ንስጣትና ልጅቷ የምትፈልገውን ነገር አውርታ እስከምጨርስ ነውና። ምንድን ነው የተፈጠረው? እስኪ ከመጀመሪያው ጀምረ ያለውን ነገር ንገረን እና ከዛ እኛ እናወራለን ማለት ነው። እሺ ያው እንኳን ደና ቆያችሁኝ፣ ወንድሞች ይህንን እድል ስለሰጣችሁን በጣም የማመሰግነው ቃላት የለኝም እንዲ ነው ብዬ ለመግለጽ። በጣም አመሰግናለሁ። ክብር ይስጥልኝ ያው ቪዲዮ ላይ እንዳያችሁት ነው። ከልጅቷ ጋር ብዙ ስታስገቡ ስታስወጡ እሱ በጣም እሺ ተጀመር አ ኤርፎኑ ብዙ ማታስተጋውሽ ትንሽ ወደ ታች አለው። እሺ እሺ እና ያው ቪዲዮ እንዳያችሁት ነው። ቪዲዮ አይታችኋል ሁላችሁም ብዬ እጠብቃለሁ። እና ያለው ነገር የተፈጠረው እሱ ነው ቪዲዮ ላይ ያለው ነው። አሁንም ብነግራችሁ እሱ ነው ያለው። እና ያው ልጅቷ እና እኔ ብዙ እንትኖችን አሳልፈናል። አብረንም ዘጠኝ ዓመት ሙሉ አብረን ስናሳልፍ ይህን ነው ብያት እንኳን አላቅም እሷም ብላኝ አታውቅም ነበር። ግን የተፈጠረው አሁን ከትንሽ ከአራት ወር ከአምስት ወር በኋላ ነው። ከአሁን ከአምስት ወር በፊት ነው እንደዚህ አይነት ነገር የተፈጠረው ማለት ነው። እና በመሀል ልጅቷ ያለችኝ በቃ እኔ አልቻልኩም፣ አንተም ልታስተዳድረኝ አትችልም፣ አሁን ባለበት ኮንዲሽን፣ ስለዚህ እኔ ወጥቼ ሌላ የራሴን የምለውን ሰው ማግባትና ትዳር እና በቃ እንደዛ ስትለኝ፣ አይ ለምን እኔ እሷ እውነቷን አልመሰለኝም እውነቷን ቢሆን እንኳን እሷ ወታ ከዛ ቤት ወጣ የሚደርስባትን አደጋ እንትን የፈራሁት የሰጋሁት እኔም በጣም ከመወዳት ኑራችኋል በትዳር ስንት ዓመት ኑራችኋል በቃ አብረን በአንድ ቤት ውስጥ በቃ ሁለት ዓመት ሶስት አመት ቆይተናል በአንድ ቤት ውስጥ ማለት ነው ከዛ ሌሎች ልጆች ስላለ በስሱ ብታስረዳቸው ደስ ይለኛል ምን ትላላችሁ ቤተሰብ ከስር መሰረቱ ነው የምንሰማው። ይሄ መሆን አለበት። ብዙ ያልሰሙ ልጆች አሉ እኮ። ሙሌ በሶስት ያስረዳን እንጂ። ቀጥል ወንድሜ። ጮክ ብላ አውራ። ሌሎቻችሁ ታባርጉለት። አዲስዬ፣ ጥያቄ ያላችሁ እሱ ተናግረው ሲጨርስ ጥያቄያችሁ ይዛችሁ ጠይቁት አዲስ መንገደኛው ላይ ቀርበ የነበረውን ነገር ብዙዎቹ ስላልሰሙ ያለውን ነገር እዚህም ለሚሰሙት አካላት ግልጽ አድርገህ ሪላክሱ ነህ ተናገር፣ ቀጥል። እሺ፣ እሺ። ከመጀመሪያ እንዴት እንደተገናኘን ሁሉ ነው ወይስ ያው ከእሷ ጋር ሆነን ያሳለፍናቸውን ብቻ? ከእሷ ጋር ካሳለፋችሁበት ጀምር እና በምን ምክንያት እዚህ ደረጃ እንደደረሳችሁ ያለውን ነገር ቀጥል። እሺ እሺ እሺ ያው ከሷ ጋር ብዙ ነገሮችን አሳልፈናል። ዘጠኝ አመት ተናግር ያለው ዘጠኝ አመት አሳልፈናል። ዘጠኝ አመት ሀብረን ነው የነበረ ዘጠኝ ሁለት አመቱ ከሱን ያሳለፈችው ያንን ሁለት አመቱን ስታሳልፍ ካሁን በፍቅር ነው ያሳልፍ ነው የነበረ እና ከዛሬ አምስት ወር በፊት ነው እንደዚህ አይነት ክስታቶች የተከሰቱ እኔ የመለሰብኝ ነው እንትን ድምጹ ኖ ኖ ትሰማለህ ትሰማለህ። እና ዘጠኝ አመት ሙሉ ያሳለፍናቸው ስና ሳልፍ ዘጠኝ አመትም ባይሞላም ስምንት ወር ከስድስት ወር ምናምን አካባቢ በጣም አሪፍ የሆነ ፍቅር እሷም እምትለኝን እየሰማሁ እኔም እሷም እኔም እላትን እሷ እየሰማች ነበረች ያሳለፍናቸው እስካሁን ግን በመሃል ደግሞ ልጅ እንደዚህ እንደዚህ አይነት ምክንያት ያቀረበችለት፣ ራስ ተረጋጋ ቀጥይ። ከዛ ጥያቄ ጠይቋት። እየውልህ መጀመሪያ እኔ እና እሱ ያው አብረን ቆይተናል፣ ብዙ ነገሮችን አብረን አሳልፈናል፣ ጥሩ ነገሮችንም መጥፎ ነገሮችንም። ይህን አልክድም። ግን እንደዚህ እኔ ለምሳሌ እኔን ጎድታኛለች የሚል ከሆነ እኔ ለሱ ህይወቴን ሰጥቼዋለሁ። አልሰጠውትም እኔ ስንት ጊዜ ነው ለሱ ህይወቴን እየሰጠሁት የምኖረው? እኔ እኮ ሶስት አመት ሙሉ እኮ የራሴን ትምህርት አቋርጬ እኮ አስተምሬዋለሁ። ስለዚህ እኔ እድሜ ልኬን እሱን እያስተማርኩ የቤት ሰራተኛውን ሁኜ እንዲቀር ነው የሚፈልገው ወይስ? እኔ እሱ ጥያቄ እኮ አልገባኝም። አንድ ሰው ከሆነ ሰው ጋር አብሮ ህይወት አሳልፋል። ከዛ በኋላ ያ ሰው መቀጠል ካልፈለገ የራሱን ህይወት መኖር አይፈልግም? ዲጄ እኔ ጥያቄ ልጠይቅ ከይቅርታ ጋር ኦኬ፣ ተራ በተራን ጠይቃትና ማለት ነው። ቆይ እናት አንቺ አሁን ቆይ፣ እሱ ስራ አይሰራም ነው ወይንስ አግኝቶ ስራ እየሰራ አይደለም ነው? ወይንስ አንቺ አሁን ባልሽ ከሆነ ስራ የሚሰራበትን መንገድ አብራችሁ ተነጋግራችሁ አስተካክላችኋል? ያንን አልሰራም ብሎቻል? መጀመሪያ መቼም አንድ ሰው አንቺ አሁን እሱ ስታገቢ ታውቂዋለሽ ስለ ህይወቱ፣ ያለበትን ድሃ ይሁን ሀብታም ይሁን አውቀሽ ነው የምታገቢው፣ አይደለ? አይተሽው ነው እሱን አውቀሽ ነው ስለ እሱ አውቀሽ ነው የምታገቢው። ነገር ግን አንቺ እየሰራሽ ነው አረብ ሀገርም ይሁን የትም ሄደሽ ሰራሽ ገንዘብ አለሽ ከሱ በላይ ሆንሽ፣ አቅምሽ ከሱ በላይ እስከሆነ ከሆነ በኋላ መካድ ማለት ደግሞ እንደ ህዝብ ትክክል ነው ብለን አናስብም እኛ ማለት ነው። ገባሻ? ምንድን ነው እንደዚህ? አስተካክይለት እንደዚህ አይነት ስራ ስራ ብዬ እኔ እዚህ እየደከመኝ ነው እየለፈው ነው። በጣም ደክሞኛል ከአንተ ጋር አንተ እሱ የዶርም ኪራይ የማይከፍል ብር አንተ እኛን ሊያስተዳድረ አይችልም። ልጅ በወልድልህ እንኳን አንተ ልታስተዳድረኝ አትችልም። እኔ ደግሞ እንደዛ ስትለኝ አልቻልኩም። በጣም ነው መወዳት በጣም አፈቅራት አለሁ። በጣም አከብራት አለሁ። እኔ እድሉ ቢኖረኝ ኑሮ ሌላ ነገሮች ማድረግ እንኳን እችል ነበር፣ ብዙ ነገሮችም ባደርግላት ደስ ይለኛል። ግን ያው የተማርኩበትን ነው እኔ እየሰራው ያለሁት የተማርኩበትን እየሰራው እያለ በቃ አይሆንም፣ እሱ አይሆንም። ስለዚህ አንተ፣ እኔም ልሞክርልህና ወደ ዱባይ ብትሄድና እኔም እሱ ያለውን ነገር ባመቻችልህ አለችኝ። እሺ ብዬ ተቀበልኩ። እሺ ብዬ ከተቀበልኳት በኋላ ተማምነን ያንን ነገር ጀመርኩ። ያንን ነገር ከጀመር የፕሮሰሱን እንትኑን ይሄ የደደ ካርድ ማውጣት ያለውን በቃ ፓስፖርት ለመመዝገብ አሻራ ለመስጠት እነዚህ እነዚህ ነገሮች በማደርግበት ሰዓት የተቀጠርኩት ፊት የመንግስት ትምህርት ቤት ነበረ። ያን የመንግስት ትምህርት ቤት የተቀጠርኩበት ቦታ ኔትወርክ አይሰራም ነበር። ከዛ ወጥቼ ወደ ከተማ ወደ አዲስ አበባ ገባሁ። ወደ አዲስ አበባ ገባሁት፣ እሷን ለማውራት ምን እዛ ላይ ሆኜ ማውራት እሷን ማግኘት አልችልም። ከዛ ለሷ ስል ከተማ አዲስ አበባ ውስጥ ገባሁ። አዲስ አበባ ውስጥ ስገባ ግል ትምህርት ቤት ተቀጠርኩ። የግል ትምህርት ቤት ከተቀጠርኩ በኋላ ያን በቃ በዛ እየሄድኩ እያለ እየሰሩ እያለ ያንን ነገር ስትለኝ እሺ ብዬ ወደዛ ወጣሁ። ያንን ፓስፖርቱን ለማስጨረስ እኔው ከላይ ያለው ስል የግል ትምህርት ቤቶች ደግሞ ይህንን መታገስ አይችሉም። በቃ ያላቸው ቢያንስ እድል የሚሰጡ አንድ ሳምንት ወይም ሁለት ቀን፣ ሶስት ቀን ሊሆን ይችላል ከዛም በላይ አይጠብቁም የግል ትምህርት ቤቶችና። በዛን ሰዓት እኔን ከሥራ መደብ እንዲያ እንዲያ አስወጡ። ከሥራ መደብ ሲያስወጡኝ አይ እኔ ችግር የለውም ብዬ ወጠውላቸው ለቀኩ። ስለቅ በደስታ ነው የለቀቁት። ምን መቶ ፐርሰንት እኔ ተወስደኛ ይመጣለው ይሳካል ብዬ ነው ያመንኩና ያን ነገር እንደሚሆንልኝ ነበር እርግጠኛ ሆኜ ነበር ከዛ ከስራ ወጣው ከስራ ስወጣ ምንም የለኝም ምንም እየሰራው አይደለም ያንን ስራ ይለቅጫለው ያን ነገርም በመሃል ደግሞ እሷ አይሆንም ምንድነው ከታች የምትስቁት እኮ ልጁ መምህር እኮ ነው የተፈጥሮ ማህይሞች ለምንድን ነው ምን አይነት ኋላ ቀር ሰዎች ናችሁ ያላችሁት ለምን ስነ ስርዓት አትይዙት ሞዴሬተር ያላችሁ ልጆች ብሎክ አርጓቸው። ጠቅላላ ኮሜንት ነው።